የዛሬው ርዕሳችን አለይሉ ወነውም ይላል። አለይሉ ሌሊትና ወነውም እንቅልፍ ሌሊትና እንቅልፍን በተመለከተ ቁጥር 53 ኢዛ አቅበለ ለይሉ ኢዛ ጊዜ አቅበለ በተቅጣጨ ጊዜ አለይሉ ለሊቱ በተቅጣጫ ጊዜ ለሊቱ በገባ ጊዜ ማነው አቅበለ? ኢዛ ጊዜ አቅበለ በተቅጣጫ ጊዜ ለሊቱ በገባ ጊዜ ማለት ነው። አቅበለ በገባ ጊዜ አለይሉ ለሊቱ በገባ ጊዜ እንግዲህ ለሊቱ በመጣ በገባ ጊዜ ምን ማድረግ አለብን የሚለውን እንማማራለን። ቁጥር አንድ ቋለ አሉ አልነቢዩ ሰለላሁ አለይሂ ወሰለም ነቢ አለይሂ ሰላቱ ወሰላም እንዲህ አሉ። ኢዛ ጊዜ ካነ በሆነ ጊዜ ጁኑሑ ለይሊ ጁኑሑ አይ ማለትም እዚህ ጋር አወሉሁ የመጀመሪያው ለይሊ የመጀመሪያው ሌሊት በሆነ ጊዜ ማለት ነው። የመጀመሪያው ሌሊት በገባ ጊዜ ማለት ነው። እንግዲህ ቀኑ አልቆ ቀኑ አልቆ ምሽቱ ሲገባ መግሪብ ተሰገርን በኋላ ምሽቱ ይገባል ማለት ነው። እና ምሽቱ በገባ ጊዜ ዛ ጊዜ ካነ በሆነ ጊዜ ጁኑ ሌይሊ ይ አወሉሁ ሌይል ማለት ነው ኑ የመጀመሪያ ሌይሊ የመጀመሪያው ሌሊት በሆነ ጊዜ ወይም ደግሞ አምሳይቶም ባመሻችው ጊዜ ፈኩፉ ያዙ ሲቢያነኩም ልጆቻችውን ያዙ አሉ። አይ ማለትም ቁጥር ሁለት አይ ማለትም እምናዑሁም ከልክሉዋቸው ሚነል ኹሩጅ ከመውጣት ወደ ውጭ እንዳይወጡ ከልክለዋቸው። ልጆቻችሁን ያዙ አሉ። ምክንያቱም ፈኢነ እኮ አሻያጢነ ሸይጣኖች እኮ ተንተሽሩ ይሰራጫሉ ሒነኢዚን፣ የዛን ጊዜ በዛን ጊዜ ሸይጣኖች የሚሰራጩበት ጊዜ ነውና ልጆቻችሁን ያዙ አሉ። የዚ ሰዓት እንግዲህ ሸይጣኖች የሚሰራጩበት ሰዓት ነው። ፈኢዛ ጊዜ ዘሀበ በሄደ ጊዜ ሰዓቱን ሰዓቱ በሄደ ጊዜ እንግዲህ ትንሽ ሰዓቱ ሄደት ካለ በኋላ ምሽቱ ሄደት ባለ ጊዜ ሚንሌይሊ ከለሊቱ ሰዓቱ በሄደ ጊዜ ፈኩልሁም ልቀቋቸው አሉ፣ ልቀቋቸው አሉ፣ ይጨዋቱ፣ ልቀቋቸው። ስለዚህ የመጀመሪያው ሌሊት ሲገባ ልጆቻችንን ማያዝ አለብን። ያን ጊዜ ለምንድን ነው ሸይጣኖች ከዛ ከዚህ የሚሰራጩበት ነው ማለት ነው ልክ የመጀመሪያው ለሊት የመጀመሪያው ምሽቱ ሲገባ ይህንን መተግበር አለብን ሀቂቃ ምክንያቱም ልጆች ምንም አያውቁ እንዲሁም ደግሞ ዚክር አያደርጉም እኛ እንኳን ከሸይጣን እንጠበቃለን ዚክር እናደርጋለን በአላህ እንጠበቃለን ልጆች ግን ምንም ስለማያውቁ ዚክር ስለማያደርጉ ምንም ስለማያውቁ ሸይጣን ሊያጠቃቸው ስለሚችል እኛ ልጆቻችንን መሰብሰብ አለብን በጊዜ ማለት ነው ከዚያም በኋላ ደግሞ እንለቃቸዋለን ይጨዋታሉ ማለት ነው፣ እንጂ በዛን ሰዓት ምሽቱ ልክ ሲገባ ያኔ ሸይጣን የሚሰራጭበት ሰዓት ነውና ልጆቻችሁን ያዙ አሉ። ከዛም ፈኢዛ ጊዜ ዘሃበ በሄደ ጊዜ ሰዓቱን ሰዓቱ በሄደ ጊዜ ትንሽ ሄደት ካለ በኋላ ሚነሌይሊ ከለሊቱ ፈኩሉሁም ልቀቋቸው። የዛን ሲያት ይጨዋታሉ። ዝም ብላችሁ ልቀቋቸው ሳይሆን እዛው ልቀቋቸው፣ ግን በዛን ጊዜ አትልቀቋቸው አሉ። ይብ ቀጣይ ወአሊቁ

ሸይጣን ምንም ቅው ኃይል የለው ማያቸው የተዘጋን በር እንኳ መክፈት አይችልም። ስለዚህ እኛ በጊዜ በሮቻችን መዘጋጋት አለብን። እሺ ወአውኩ እሳሩ ቂራባኩም ቂራባቾን እሳሩ ዋሉ ቂራባ ማለት ሽልቻቾን እሳሩ ማለት ነው። ወአውኩ እሳሩ ቂራባኩም ሽልቻቾን አይዚ ላይ ወአውኩ ማ ተሰሩ አይ ሽዱ አጥብቁ ማለት ነው። አፍዋሃ አፉን ቂራቢኩም ቂረቢኩም የቂረባችሁን የሽልቻችሁን አፍ አጥብቃችሁ እሰሩ። ወለቂርበቱ ቂርበቱ የሚባለው ዊዓኡን እቃ ነው። ሚንከ የሆነ ጅልዲን ከቆዳ የሆነ ማለት ነው። ከቆዳ የሆነ ከቆዳ የሚሰራ እቃ ነው። ዩዳዑ ይቀመጥበታል፣ ፊሂ በሱ አልማኡ ውሃ የሚቀመጥበት ነው ማለት ነው። ያ ቂረባ የሚባለው ማለት ነው። ቂረባ የሚባለው ቂረባ የሚባለው ከቆዳ የሚሰራው ውሃ መቆጠሪያ ነው። በዛን ጊዜ እንግዲህ ዘመቻ ሲወጡ ሲወጡ ወደዎች ሲወጡ ያኖሩበት ነበር። ውሃ ያስቀምጡበት ልክ እንደ ፍሪጅ ነው የሚያቀዘቅዘው ይላሉ። በጣም ያቀዘቅዛል እና የውሃ መቆጠሪያ የውሃ ማስቀመጫ ነው ማለት ነው። እንደውም አንዳንድ ቦታ አይታችሁ ከሆነ አሁን ምሳሌ ውሃ የዱሮዎቹ ማለት ነው ይጠቀሙት ነበር ማለት ነው። ያ በዘመናችን ደግሞ እንግዲህ ጀሪካ የተለያዩትን ማለት ነው። ስለዚህ መዘጋጋት አለብን እና ያ ደግሞ ቂራ በኩ የሚባለው ያው ሽልቻ ነው፣ ከቆዳ የሚሰራ ውሃ ማስቀመጫ ነው ማለት ነው። እና እሱን አጥብቃችሁ እሰሩ አሉ። ከዚያ ሞዝኩሩ አውሱ ስም አላህ፣ የአላህን ስም አውሱ አሉ። ቢስሚላ ብላችሁ አጥብቃችሁ እሰሩ እሺ። ወከሚሩ ሸፍኑ አሉ። ወከሚሩ አይ ማለትም እዚህ ላይ طሃ ሸፍኑ አሉ። አንየተኩም እቃዎቻችሁን ደግሞ ሸፍኑ አሉ። አንየተኩም እቃዎቻችሁን ሸፍኑ ወዝኩሩ አውሱ ኢስመላህ የአላህን ስም አውሱ ወለው ቢሆን እንኳ እንደ ባይኖራችሁ እንኳ ማለት ነው። ወለው እንደው ባይኖራችሁ ኑሮ ይሄ መሸፈንያ ባይኖራችሁም እንኳ ማለት ነው። ወለው እን ባይኖራችሁም እንኳ አንተሪዱ አጋድሙበት አለይሃ በሱ ላይ ሸይአን አንዳችን ነገር እንደው እንጨትም እንኳ ቢሆን አጋድሙበት አሉ። ክፍቱም መተው የለብንም ማለት ነው። እንደው መሸፈንያ እንኳ ብናጣ የሆነ ነገር ማድረግ አለብን። ስለዚህ እቃዎቻችንን ጀሪካም ሊሆን ይችላል፣ በርሚን ሊሆን ይችላል። ከዛሊክ የመሳሰሉትን እቃዎቻችንን ደግሞ መሸፋፈን አለብን ማለት ነው። ማለባበስ አለብን፣ መግጠም አለብን። ይ ተዘምናሉ ወአጥፊዑ አፏን ዋአጥፊኡ አጥፉ መሳቢሐኩም ማብራታችሁንም አጥፉ፣ ማብራቶቻችሁን፣ ሻማዎቻችሁን፣ ኩራዞቻችሁን አጥፉ። ድ ሁሉን ነገር ማጠፋፋት አለብን። ሻማም ሊሆን ይችላል፣ ኩራዝም ሊሆን ይችላል። አብርተን መተኛት የለብንም። ክሰልም ሊሆን ይችላል። ስለዚህ ብዙ አደጋ እየደረሰ ነው፣ እያየን ነው። ብዙ አሁን ምሳሌ ክሰል ቤት አቀጣጥለው ረስተውት፣ በዛ ታፍነው እንትን ያሉ የሞቱ አሉ። ኩራዝ ራሱ አብርተው ተኝተው ቤት ሁሉ የተቃጠለ አጋጣሚ አለ። ስለዚህ ልንተኛ ስንል ሁሉን ነገር አጠፋፍተን መተኛት አለብን። ያቹ ግን ዲነል ኢስላም ወአጥፊኡ አጥፉ መሳቢሐኩም ማብራቶቻችሁን፣ ኩራዞቻችሁን፣ ሻማዎቻችሁን ከዛ ሊክ ማብራት የተባለ ማለት ነው። አጠፋፉ ሁሉንም ሶኬት ታታ ሶኬት አብርተን መተኛት የለብንም። እንዲሁም አተ ቻርጅ ሰክተን ስልካችን ቻርጅ አድርገን መተኛት የለብንም። ጥንቃቄ ልናደርግ

የመጨረሻዎቹን ሁለት አንቀጾች መን ሰው ቀራአሁማ የቀራቸው ሰው፣ እነዚን ሁለት አንቀጾች የቀራቸው ሰው ፊ ሌይለቲን በሌሊት ማለት ነው፣ በማታ ቀርቶ የተኛ ሰው ከፈታሁ ይበቁታል። አይ እዚ ላይ ከፈታሁ ማለት እዚ ላይ ያልተቀመጠ ከፈታሁ ይበቁታል። ሚንከ ኩሊ ሸሪን ከሁሉም መጥፎ ነገር፣ ከሁሉም መጥፎ ነገር ይጠብቁታል፣ በአላህ ፈቃድ ማለት ነው። እንግዲህ እነዚህ ሁለት የመጨረሻዎቹ የሱረቱል በቃራ መጨረሻ ላይ ያሉት ማለት ነው። አንቀጽ 285 ላይ ያለው ማለት ነው። ከ285 እስከ መጨረሻ ያለው ሁለቱ አንቀጾች ማለት ነው። 85 እና 86 ማለት ነው። 285 እና 286 ሁለቱ አንቀጾች የመጨረሻዎቹ ሱረቱል በቃራ ያሉትን እነሱን ማታ ማታ ልንተኛ ስንል መቅራት አለብን። መን ሰው ቀረአሁማ የቀራቸው ሁለቱን ማለት ነው። ወመን ሰው ቀረአሁማ የቀራቸው ሰው ፊ ሌይለቲን በለሊት ማለት ነው፣ በማታ ከፈታሁ ይበቁታል። ከፈታሁ ይበቁታል። ሚን ኩሊ ሸሪን ከሁሉም መጥፎ ነገር በአላ ፍቃድ ይጠብቁታል ማለት ነው። መጠበቂያ ናቸው። ስለዚህ እነሱን ቀርተን መተኛት አለብን። አመነ ረሱሉ ቢማ ኡንዚለ ኢለይህ ሚን ረቢሂ ወልሙዕሚኑን የሚለውን እስከ መጨረሻው ድረስ ታች ድረስ ይባል እና ይሄንን ሀፍዘን መቅራት አለብን። ቁጥር 54 አዝካሩ ነውም አዝካሩ ዚክር አንነውም የእንቅልፍ ዚክር ልንተኛ ስንል የምንላቸው ዚክሮች ቁጥር አንድ። ቀለ አሉ ነቢዩ ሰለላሁ ዓለይሂ ወሰለም ነቢ ዓለይሂ ሶላቱ ወሰላም እንዲሉ፣ ኢዛ ጊዜ አዋ በተጠጋ ጊዜ አሀዱኩም አንዳች በተጠጋ ጊዜ በሄደ ጊዜ ማለት ነው። ኢላ ወደ ፊራሽ ወደ ፍራሹ ወደ ምኝታው በሄደ ጊዜ በተጠጋ ጊዜ ፈልየእኹዝ ይያዛሉ ዳኺለተ አይ ጦረፈሁ ማለት ነው፣ ጫፉን ማለት ነው። ዳኪለተ ማለት አይ ማለትም ጦረፈሁ ጫፉን የያዝ አሉ። ዳኪለተ ጫፉን የያዝ ኢዛሪሂ የኢዛሩን የሽርጡን ጫፍ ይያዝ። ሽርጥን ሊሆን ይችላል ፎጣ ሊሆን ይችላል አንሶላ ሊሆን ይችላል። ጫፉን ይያዝ አሉ። ከዚም ፈልየን ፎድ ያራክፍበት በሱ ረገብ አበስ አበስ ያድርግ አሉ። ቢሃ በሱ በዛ በሽርጡ ጫፍ ማለት ነው። አበሳበስ ያድርግ። ቢሀ በሱ ፊራሸሁ ፊራሹን አበሳበስ ያድርግበት ረገፍ ረገፍ ያደርግበት። ወልዩሰሚላህ የአላህን ስም ይጥቀስ ቢስሚላሂ ብሎ ረገፍ ረገፍ ያድርግበት አሉ። ፈኢነሁ እነሆኮሱ ላ የዕለሙ አያውቅም ማ ኸለፈሁ ምን እንደተሰካበት ያ ፍራሽ። ፍራሹ ላይ ምን እንደተሰካበት ምን እንዳለው ማለት ነው። ማኸለፈሁ ምን እንደተሰካበት ምን እንዳለው አያውቅም። በዕደሁ ከሱ በኋላ እንግዲህ ያ ሰው የተንስቶ ከሄደ በኋላ ምን እንደገባበት እንዲሁም ከአንሶላው በኋላ ወይም ከአንሶላው ስር ማለት ነው። ከአንሶላው በኋላ ከአንሶላው ስር ከታች ምን እንዳለው አያውቅም አንድ ሰው። ስለዚህ ያንን ረገፍ ረገፍ ማለት አለብን። ማለፈ ኸለፈሁ ምን እንደተሰካበት በዐደሁ ከሱ በኋላ ዓላ ላይ ፊራሺሂ ፍራሹ ላይ ምን እንደተሰካበት ምን እንዳለው አያውቅምና፣ በዛ በሽርጡ ጫፍ ረገፍ ረገፍ ረገፍ አበሳበስ ያደርግበት፣ ቢስሚላሂ ብሎ ረገፍ ረገፍ አበሳበስ ያደርጋሉ። ፈኢዛ ጊዜ አራዳ በፈለገ ጊዜ አየ ተጣጂዐ መጋደም በፈለገ ጊዜ ፈል የተጣጂዐ ይጋደም ዐላ ላይ። ሽ ይሄ በኩል አልአይመን በቀኙ በኩል በቀኙ ጎኑ ማለት ነው፣ በቀኙ ጎኑ ይጋደም አሉ። ወልየቁል ይበል፣ ሱብሐነከ ጥራት ይገባህ አላሁመ ሮቢ ጌታ ሆይ ጥራት ይገባ፣ ቢከ ባንተ ነው ወቱ ያሳረፍኩት ጀንቢ ጎኔን፣ ወቢከ ባንተ ነው አርፍሁ ማነሳው ባንተ ነው ባንተ ነው ኢን አምሰክተ ከያስካት ነፍሲ ነፍሴን ከያስካት እንግዲህ ከሞትኩ ማለት ነው። ነፍሴንም በዛው ከወሰድካት ማለት ነው። ኢንኩ አምሰክተ ከያስካት ነፍሲ ነፍሴንም ከያስካት ፈግፊር ለሃ ለሷ ማራት። እንግዲህ በተኘሁበት በዛው ከሞትኩኝ ነፍሴን ማራት። ወኢን አርሰልተሃ ከላካት ደግሞ ከተውካት ነፍሴን ደግሞ ከተውካት ከላካት ካነቃሃይ ማለት ነው። ፈህ ፎሃ ፈ። ተሕፈዙሀ ጠብቃት። ቢማ ተሕፈዙ በምጠብቅ ተሕፈዙ በጠበክበት ብህበሱ ዒባዴከ ባሮችን በጠበክበት አሳሊሒን ደጋግ ባሮችን በጠበክበት ነፍሴን ጠብቃት ከመጥፎ ነገር መጥፎ ነገር ከመስራት ነፍሴን ጠብቃት። እንግዲህ ካነቃኸኝ ነፍሴን ከተውካት ከመጥፎ ነገር ባሮችን በምጠብቅበት ጠብቃት። ደግሞ በዛው እንግዲህ ከሞኩኝም በዛው ነፍሴን ደግሞ ከወሰርካት ከያስካት ማራት እንላለን ማለት ነው። ይህንን ማድረግ አለብን። እንግዲህ እኛ እኮ ከተኛም በኋላ ልንሞት እንችላለን። ሞትና እንቅልፍ አንድ ነው ይባላል። ስለዚህ በዛው እንደተኛ ልንሞት እንችላለን። ደግሞም ልንነቃ እንችላለን። አላህ ብሎ ደግሞ ሕያው ሊያደርገን ይችላል፣ ሊያነቃን ይችላል ሊገለን ይችላልእና ይህንን ብለን መተኛት አለብን። ሙተፈቁን ለህ ቡኻሪ እና ሙስሊም ዘግበውታል። ስንተኛ ደግሞ በቀኝ ጎናችን በቀኝ ጎናችን መተኛት አለብን። ፈጠን ፈጠን የምለው ደቂቃውን እየሄደብኝ ነው። ቁጥር ሁለት አሁንም ቃል ነቢዩ ለ ለም ቢ ለላ ላም እንዲህ ያሉ ኢዛ ጊዜ አወይተ በተጠጋህ ጊዜ ብሄርክ ጊዜ ማለት ነው አወይተ በተጠጋህ ጊዜ ኢላ ወደ ፊራሺከ ወደ ፍራሽህ ለምኝታ ወደ ምኝታህ ብሄርክ ጊዜ ፈቅሯ

አላሁ አላህ ላ የለም ኢልሃ አምላክ የለም ኢላ ቢሆን እንጂ ህወ እሱ ብቻ ቢሆን እንጂ አላህ ብቻ ቢሆን እንጂ በሀቅ በእውነት የሚገዙት አምላክ አልሐዩ ሕያው ነው አልቀዩም እንዲሁም እራሱ እራሱን ቻይ ነው ቋሚ የሆነ ጌታ ነው። ይህን እስከመጨረሻው ድረስ እንቀራለን አያት አልኩርሲ ልንተኛ ስንል ማለት ነው። ፈኢነ ሁንሆኮሱ ለየዛለ አይወገድም። ይሄን ቀርቶ እንግዲህ ቀርቶ የተኛ ሰው ፋዒንክን ሆኖ እኮ ሱ ለየዛለ አይወገድም። ዓለይ ከባንተ ላይ አይወገድም። ሚናላሂ ሓፊዙ ጠባቂ ከአላህ ዘንድ የሆነ መላኢካ ማለት ነው። ከአንተ ዘንድ አይወገድም። አንተን ተመጠበቅ ስብሓነ አላህ። ስለዚህ እንንቀርተን እንተኛለን። ፈኢነ ነኮሱ ለየዛል አይወገድም። ዓለይከ ንተ ላይ አይወገድም። ሚናላሂ ከአላህ የሆነ ሓፊዙን ጠባቂ ከአላህ የሆነ ጠባቂ መላኢካ ካንታ አይለይህም ማለት ነው። እንተን ከመጠበቅ አይወገድም። ወላ ያቅረቡከ እንዲሁም አይቀርብህም። ሸይጣኑን ሸይጣን አይቀርብህም። ሐታ ድረስ ትስቢሕ እስከምታነጋ ድረስ እንግዲህ እስከምናነጋ ድረስ ሸይጣን የሚባል አይቀርበንም። እንዲሁም ደግሞ ከእኛ ዘንድ መላኢካ ጠባቂ የሆነ ከአላህ ዘንድ የሆነ ጠባቂ አይወገድም እኛን ከመጠበቅ ማለት ነው። ስለዚህ ሱረቱል በቀራ ያለውን አንቀጽ 255 ላይ አያት አልኩርስይን መቅራት አለብን። እሺ ደቂቃውን በል ልጨምር። ቁጥር ሶስት ካን ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰለም እንዲያሉ ኢዛ ጊዜ አዋ በተጠጋ ጊዜ ኢል ንከነ ነበሩ አልነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዓለይሂ ሰላቱ ወሰላም ነበሩ ኢዛ ጊዜ አዋ በተጠጉ ጊዜ ቢሄዱ ጊዜ ኢላ ወደ ፊራሽ ወደ ፍራሻቸው ወደ መኘታቸው ቢሄዱ ጊዜ ኩለ ሌለትን በእያንዳንዱ ሌሊት ጀምዓ ይሰበስባሉ ከፈይሂ መዳፋቸውን ይሄ እጃቸውን እንደዚህ ያጣምሩና ያጋጥሙና፣ እጃቸውን ፍመ ከዘም ነፋ ትፍትፍ ይላሉ ፊሂማ በእነሱ በመዳፋቸው ላይ ማነው በሁለቱም መዳፍ ላይ

ወቁል አዑዙ ቢረቢናስ እንዲሁም ሱረቱ ናስን ሶስቱን ሱራዎች ይቀራሉ ማለት ነው። ከዚህ በፊት እንደውም ትርጉሙንም ተማምረናል ማለት ነው መ ከዚም የምሰሕ ያብሳሉ ቢሂማ በነሱ በመዳፋቸው መስተጣ የቻሉትን ምንከጀሰድ ከጀሰዳቸው ከሰውነታቸው የቻሉትን ሁሉ የደረሱበትን ሁሉ ማለት ነው። የብደው ይጀምራሉ ቢሂማ በነሱ በመዳፋቸው ላ ከላይ ረእሲሂ ከራሳቸው ከላይ ነው የሚጀምሩት ማበስ ማለት ነው። ከዛም ወወጅሂ እንዲሁም ፊታቸውን ከላይ ያብሳሉ ከጭንቅላታቸው ያብሱና ወደ ታች ከዛ ወደ ፊታቸው ከዛ ወደ ሰውነታቸው ያዳርሳሉ ያብሳሉ ማለት ነው። አላ ላይ ረእሲሂ ከራሳቸው ይጀምራሉ። ወወጂህ ከዛ ወደ ፊታቸው ያወርዳሉ። ከዛም ወደ ሰውነታቸው ያብሳሉ የቻሉትን የደረሱበትን ሁሉ ማለት ነው። ወማ አቅበለ የተቅጣጩትን የተቅጣጩትን ሁሉ ማለት ያ እጃቸው የደረሰበት ሁሉ ሰውነታቸው ከሰውነታቸው እጃቸው የደረሰበት ሁሉ ያብሳሉ። ሚንከ ጀሰዲሂ ከጀሰዳቸው እጃቸው የደረሰበት ሁሉ ማለት ነው። ወማ አቅበለ ማለት ወማ አቅባለ ለማት የተቀጣጨበት እጃቸው የደረሰበት ሁሉ ሚንከጀሰድ ከሰውነታቸው እጃቸው የደረሰበት ሁሉ ሰውነታቸውን ያብሳሉ። የፍሉ ይተገብራሉ። ሊከ ይህን ላ መሯቲን ሶስት ጊዜ ይተገብራሉ። እነዚህ ሶስቱን ስራዎች አንድ ጊዜ ይቀራሉ። ከዛ ትትቱ ይላሉ፣ አሁንም ያብሳሉ። ዛ ነዚህን አሁንም አንድ ጊዜ ይቀራሉ። እንደዚህ እያሉ ሶስት ይቀሯቸዋል ማለት ነው። እየደጋገሙ እየደጋገሙ ሶስቱንም ሶስት ጊዜ ማለት ነው። ከዛም በመካከል በመካከል ደግሞ ትቱ እያሉ እንደዚህ ያብሱ ሰውነታቸውን ያብሳሉ። የአላህ መልእክተኛ ነቢ አለይሂ ሰላቱ ወሰላም ረዋሁ ዘግቦታል። አልቡኻሪዩ ቡኻሪ ዘግቦታል። ይሄንንም ረዋሁ ቡኻሪ ቡኻሪ ናቸው የዘገቡት ማለት ነው። ቁጥር አንድ የዚህ ነው። ቁጥር ሁለት የዚህ ነው። እነኚህ ይመስላል። እነዚህን ሱራዎች መቅራት አለብን። ልክልነተኛ ስንል